ከሰሞኑ እየተመለከትን ባለነው የመሬት መንቀጥቀጥና የመሬት መሰንጠቅ ጉዳይ ሀኪም አበበች ወሳኝ መልእክትን አስተላልፈዋል። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አለ፣ ወርቅ በተለይ ሊቀ ሊቃውንት ዕዝራ አዲስ በተዓምር ከሞት ተረፉ። እኔ ማታ ልገድል ቤተክርስቲያንና ጉባኤ ቤቱ መጻሕፍት ሊቃጠሉ ሲሉ፣ ታዋቂዋ ቲክቶከር በእስራት ተቀጣች። ታዋቂዋ ቲክቶከር ሶስት አመት ተፈረደባት። ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆንላችሁ እንመኛለን። ዛሬም በአዳዲስ ቪዲዮዎች በአዳዲስ መረጃዎች እንዲሁም ደግሞ በአዳዲስ ጉዳዮች እና ነፍሳችንን እረፍት በምታሰጠን በአባቶቻችን ትምህርትና መልእክት ዳግም ተገናኝተናል። አብራችሁን ብትቆዩ በብዙ የምታተርፉበትን በብዙ ደስ የምትሰኙበትን መረጃዎችን ቪዲዮዎችን እና ትምህርቶችን ይዘናል አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በመግቢያችን እንግዲህ ጠቀስ ስለማድረግ ሞክረናል። ከዚያ በተሻለ ደግሞ በስፋት ብዙ ነገር የምናስመለክታችሁ ይሆናል። አብራችሁን ቆዩ። ከኛ ጋር ስትቆዩ ይህም ቪዲዮ ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ በምትመለከቷቸው ቪዲዮዎች ሁሉ ሀሳባችሁንም በሀሳብ መስጫ ላይ ማስቀመጣችሁን እንደዚሁ እንዳትዘነጉ። ወደ ቪዲዮችን እናልፋለን። ሰዎች አምነው ሲጸልዩ ሲጾሙ ሲሰግዱ የእምነታቸው ዋጋ በመከራ አለመነካት መስሎ ይታያቸዋል። እግዚአብሔርን ከቀረብኩት አይርበኝም፣ አይጠማኝም፣ አያመኝም፣ ሰላም እሆናለሁ ብለን እናቀዳለን። ነገሩ ግን ከዚህ ወደዚህ ያለ የሆነ ነው፣ አይገናኝም። ነገሩ ኦርቶዶክሳዊ ሊሆን የፈለገ ሰው ሁሉ የሚጠብቀው መከራ እንደሆነ አስቦ መምጣት አለበት። የኦርቶዶክሳዊነት ዋጋው ከዚህ የተለየ ነው። ሰው የእግዚአብሔር ሊሆን ሲሆን እለብሳለሁ ብሎ ሊያስብ ይችላል። ግን እግዚአብሔር ደግሞ ስንሆን እንዲያውም እንለብስ የነበረ ልናጣም እንችላለን። ለምሳሌ አብርሃም የእግዚአብሔር ሳለ የእግዚአብሔር ሳይሆን ሳለ ዘመድ ነበረው የእግዚአብሔር መሆን ሲጀምር ግን ከዘመዶች ተለይተውጣ ነው ያለ እግዚአብሔር የእግዚአብሔር መሆናችን ብቸኛ ሊያደርገን ይችላል። አብርሃም የእግዚአብሔር ሳይሆን ሳለ ሀገር ነበረው የእግዚአብሔር መሆን ሲጀምር ግን ሀገር አጣ። ሁሉን አጥቶ ነው የተከተለው። እግዚአብሔር ሲጠራው ማርና ወተት የምታፈስ ምድር እሰጣለሁ ብሎ ነበር የጠራው። ከጠራው በኋላ ግን የዕለት እንጀራ አጥቶ አብርሃም ወደ ግብጽ እንዲሰደድ ሆኗል። እግዚአብሔርን የመከተል ዋጋ ባሰብነው ሰዓትና ጊዜ ቦታ ላይመጣልን ይችላል። ያንን ነው ቅዱስ ጳውሎስ የሚያስተምረው። እንደዚያ ያገኘ የለም ነው ስላመነ የተሸለመ ስላመነ ያመነው አምላክ አስጊጦ አስውቦ አስከብሮ ያኖረው የለም። ስላመነ የተፈተነ ነው ያለው ለማለት ነው። ጌታም ሐዋርያትን ጠርቶ ሲያስተምራቸው ወተከውኑ ጽሉአነ በእንተ ስሜ በውስተ ሁሉ አይዛብ፣ በእኔ ስም ስላመናችሁ፣ የኔን ስም ስላስተማራችሁ፣ በእኔ ስም ስለተጠራችሁ በዓለም ሁሉ ዘንድ የተጠላችሁ ትሆናላችሁ። ከምኩራቦቻቸው ያወጧቸዋል ወኩሉ ዘይቀትል ኪያክሙ ይመስሎ ከመዘመሥዋይተ ያበጉ ለእግዚአብሔር እናንተን የሚገድል ሁሉ ለእግዚአብሔር መሥዋይት የሚያቀርብ የሚመስልበት ጊዜ ይመጣል አላቸው ጌታ አውቃችሁ ግቡት ነው በእኔ ስም ትወደዳላችሁ አላላቸው ስለምጸልይ ሰው ይወደኛል ብለን ካሰብ ሊሆን አይችልም እንዲያውም የክርስቶስ መሆን ስንጀምር በሰዎች ላይ ያደረ ጋኔን ሁሉ እኛን መጥላት ይጀምራል። ሰዎች እንዲጠሉን ሊያደርግ ይችላል፣ በስንፍናችን የሆነውን ነገር ግን ሰው ሁሉ ይጠላኛል ብለን እንድናስብ አይደለም። ስለዚህ ክርስቲያንነት ወዲና ወዲያ ነው። እኛ የምናስበው ክርስቲያንነት ማለት እንግዲያማ እየተጨነቁ መኖር ነው ወይስ እግዚአብሔር የእኛን መብት ገፈን ለእሱ ሰጠን በቃ ለእሱ ብቻ እንድንኖር የሚፈልግ አምላክ ነው የሚል ጥያቄ ሊነሳብን ይችላል። እንደዚህ አይደለም። ደስታ ማግኛውን መንገድ ነው የለየው። በዓለም ሳለን የምንፈልገው አይምሯችን ምንም ሳይቸገር መደሰት ነው። ከዛ ያ ደስታ ግን ቶሎ የምናጣው ይሆንና መከራን የሚያስከትል ደስታ ይሆነ። በክርስቶስ ስናምን ግን መከራ ይመጣና መከራ ውስጥ የማያልቅ ደስታ ይገኝበታል። መንገዱን ነው ጌታችን ዘወር ያደረገልን በዚያኛው ሳይከፋችሁ ጊዜያዊ ደስታ አግኝታችሁ ያ ጊዜያዊ ደስታ የዘላለም ሐዘን ጥሎባችሁ ይሄዳል። እኔን ስትከተሉ ደግሞ ሐዘን ይገጥማችሁና ሐዘኑ ውስጥ ግን የማይነጥፍ ደስታ ታገኛላችሁ። ማንም ሊወስደው የማይችል ደስታ ማለት ነው። ያንን ነበረ ጌታ ያስተማረ። ቅዱስ ጳውሎስ ለዕብራውያን ሰዎች ያስተማራቸው አንዱ የሊቀ ካህናቱን የመሥዋዕቱን ነገር ካስተማራቸው በኋላ አንዱ መከራይን ካለ ምንድን ነው ምትሉ? ይህን ሊያስተምራቸው ይፈልጋል ለአባታችን ቃሌቱን ያሰማለን። እውነት ጥሩና በጣም ወሳኝ የሆነ ነገርን ነው የነገሩን፣ ያስተማሩን። እንግዲህ ይህንን ነገር ወደ ልቡናችን መልሰን ደግሞ እኛ ያለንበትን ሁኔታ መመልከትም ይገባናል። ብዙ ጊዜ እኛ ወደ ቤተክርስቲያን ወይም ደግሞ ወደ መንፈሳዊ ቤት ስንሄድ ሁሉ ነገር መልካም፣ ሁሉን ነገር ያለ ፈተና የምናልፍ ይመስልናል። ነገር ግን በፈተና የተሞላ እንደሆነ መገንዘብ እንችላለን። እና የአባታችንን ትምህርት በደንብ ማድመጥ ይገባል። ከዚህ ጋር በተያዘ ግን አንድ ቪዲዮ እንደዚሁ ላስመልክታችሁ። ምናልባት በኛ ህይወት ውስጥ በደንብ ሊስተዋል የሚችል ነገር ምናልባትም ፈተና የሆነብን ነገር ሊሆን ይችላል ብዬም አስባለሁ። ይህ ቪዲዮ የብዙዎችም ሀሳብ በዚህ ዙሪያ ላይ ሲሰጡበት ስለተመለከትኩኝ ማለት ነው። ይህ ምንድን ነው? እምባውን እንግዲህ ያጠራቅም የነበረ አንድ ሰው የሚያሳይ ታሪክ ነው እና እስኪ ቪዲዮ እንመልከት፣ ከዚያም በኋላ እንመለሳለን። አንድ በዚህ እንኳን ለሰው አሳይተውት ማለት ነው። አንድ በጣም ደስ የሚለኝ ታሪክ አለ በዚህ በገዳማውያን ተጋድሎ ውስጥ እና አንድ ሰው በጣም መንፈሳዊ ደብዝ ያለው መንፈሳዊ ከመሆኑ የተነሳ በጣም ጥልቀት ያለው መንፈሳዊ ህይወት ከመኖሩ የተነሳ እንባ ሀብት ተደርጎ ተሰጠው። በማንኛውም ስለሚያዩ ነገር በርህራሄ በጸሎት እግዚአብሔርን በማድነቅ ያለቅሳል እና ግን አንድ ቀን ምን ሀሳብ መጣበት እንባዬን ላጠራቅመው የሚል ሀሳብ መጣበት ይላል። እና ከዛ እንባውን ማጠራቀም ጀመረ በእቃ። ሀሳቡ ምንድን ነው? አንድ ቀን እግዚአብሔርን ይህን እንባዬን አሳየዋለሁ ስለዚህ እንባዬ ብለህ ማረኝ ይለዋለሁ ብሎ ነው ሰውዬ። ግን ይሄ ሰውዬ ሁሉን እንባዎቹን ደግሞ ማጠራቀም አልቻለም። ተመስጦ በሚጸልይበት ሰዓት ይረሳውና እንባዎቹ መሬት ላይ ይጠባጠባሉ። ልብሱ ላይ ወይም ደግሞ በጨርቁ ሲጠርግ ደግሞ ጨርቁ ላይ የሚሆኑ አሉ። እና በኋላ መሞቻው ሲደርስ ራእያይ ራእዩ ምንድ ነው? እሱ ሊሞት ለፍርድ ሲቀርብ እንባውን ይዞ በእቃ ይቀርባል። እና ሰውየው እባክህ ስለዚህ እንባ ብለይ ቅርበለይ ብሎ ሲቀርብ መላኩ ደግሞ ሌላ በትልቅ እቃ የተጠራቀመ እንባ ይዞ ቀረበ እና አይ እሱን እንኳን እንዲታይ ብለህ ያጠራቀምከው ስለሆነ ዋጋ አትገኝበትም። ግን እነዚህ መሬት ላይ የተንጠባጠቡትና በእጅ የጠረቃቸውን አጠራቀል ሚላለው ብሎ በትልቅ እቃ መጣለት ይላል ማለት እና ሲያርመው ነው ሲያርመው ነው ለመታየት ያደረከው ነገር ይሄ ምንም ረባና የለውም ነው ማለት። ሃይማኖት መሰረታዊ ትርጉሙ ለእግዚአብሔር ብቻ መታየት ነው። እንባይ ላጠራቅመው እንግዲህ እውነት ለመምህራችን በደንብ ቃልዮትን ያሰማልን። በጣም ጥሩ የሆነ ትምህርትን ነው ያስተማሩን። ምናልባት የብዙዎቻችን ችግር ወይም ደግሞ የብዙዎቻችን ፈተና የሆነብን ነገር ነው ብዬ ማምናለሁ ይሄ ነገር። ምክንያቱም በህይወታችን ውስጥ የምናደርጋት እያንዳንዷ ነገር እውነት ማድረግ ስላለብን መሆን ስለሚገባው ነው ወይንስ ደግሞ ሰው፣ እንዲመለከትልን እግዚአብሔር ተመልክቶ እንዲቆጥርልን እያሰብን ነው የምናደርገው የሚለውን ነገር እንግዲህ ጥያቄ ምልክት ውስጥ የሚከትልን ነገር ነው። እንግዲህ ይህንን ትምህርት ተምረን የምንስተካከልበት መሆን ይገባል ብዬም ማምናለሁኝ። ጥሩ ትምህርት ነው። እንግዲህ እንቀጥላለን በቀዳሚነት በመግቢያዬ ጠቀስ አድርጌ ያለፍኩት አንድ መረጃ ነበረ። ያም ምንድነው እንግዲህ ይህ ዓመት በጣም ብዙ የተፈጥሮዊ የሆኑ አደጋዎችን የተፈጥሮዊ የሆኑ መናወጾችን እየተመለከትንበት ያለበት ጊዜ እንደሆነ እየተመለከት ነው። የተለያዩ መረጃዎችን የተለያዩ ቪዲዮዎችን እየተመለከትን እንገኛለን። ያም እንግዲህ ከነዚህ ተፈጥሯዊ ክስተቶች አደጋዎች መካከል እንግዲህ የመሬት መሰንጠቅ፣ የመሬት መንቀጥቀጥ አንዱ ነው። ይህንንም ተመልክቶ እንግዲህ ከሰሞኑ የመሬት መንቀጥቀጥ በሀገራችን በአንዳንድ ክፍሎች ላይ በተለይም ደግሞ በአዲስ አበባ ሲከሰት ተመልክተናል። ለሊት ላይ እንግዲህ ተፈጥሮ በቪዲዮ በመረጃዎች እንዲሁም ደግሞ እኛም አጋጥሞን ይሆናል ተመልክተናል። እና ከዚያ ጋር በተያያዘ ሀኪም አበበች መንስኤው ምንድን ነው? ምክንያቱ ምንድን ነው? በሀገራችን ላይ እየተመለከትን ያለነው በተለይ ደግሞ ወደ አፋር አካባቢ ላይ እየተመለከትን ያለነው የመሬት መሰንጠቅ በሀገራችን ላይ በመላው የመሬት መንቀጥቀጥ፣ የመሬት ናዳ፣ የመሬት መንሸራተት መንስኤውና ምክንያቱ ምንድን ነው በሚል ጉዳይ ላይ ሰፋ ያለ ማብራሪያን ሰጥተዋል። እኛ ግን ጥቂቱን እንደዚህ እናሰማችሁ ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ ነው። ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ ጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎች ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላል። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። ስለዚህ ከስር ያለውን አሁን እኛ መርዛማ የምንለው ምናልባት ለዓለም ዶክተር ራዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዘው ወጥቷል። ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስዳሽን ድረስ በሚካሄድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል። አይከል ማለት የኖህ ሚስት እናት ናት፣ እና ቅማንቶች የእሷ ዝርያዎች ናቸው፣ እንደውም ያመልኩባታል እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል። ወርቁ ነው ግን ዋናው ወሳኝ፣ ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ ነው እና ከፈላ ደግሞ ቶሎ አይወርድም፣ ምክንያቱም ኦክሲጅን አይቀላቀለው ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የትየት ጋ ነው ብለን በጠልሰሙ ሄደን አውቀናል። እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው። ኢትዮጵያ በዝናት አቅም በንጉሱ ጊዜ ታይቷል። ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን እየያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈለግ ይገኛል እሳቸው እዛ ነበር የሚሰሩት። በጣም ጎበዝ ሰው ነበሩ። እኛ ስንዞር እና ይህን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆም አይሰጡም ነበር። እንትን ናቸው ተከትለው ያጅ ተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም። እና ሕዝቧ ያውቃል የኢትዮጵያ ሕዝብ ያውቃል። ትንሽ ነገሮች ለማግኘት ብሎ ነው እዛ ሰዓት ላይ የሚጣለውና ከእሳቱ ሕዝቡን የሁላችንም ስራ መሆን አለበት ማዳን አለበት ድንገት ቢፈነዳ ያለብሰው ይችላል። ፎቆች የሚሰሩት አለግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላሉ፣ ክብደት ሲሰማው። አሁን የፉሎሃ ዙሪያ የተሰሩ ነገሮች ብዙ አይሞችም ከድሮ ጀምሮ እናገራቸዋለን። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህ እነዚህን የጂኦሎጂስት ስራዎች ሆነው ጤኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ እንትኑ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለው ውሃውን ይሄድና ይቀላቅለዋል። እና የአሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ ልት እንትኑ ውሃው ይወጣታል የሚያጣላንም ነገሩ ላያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ውድ ቤተሰቦቻችን አንድ ትጉ አገልጋይን ላሳያችሁ ወደድኩኝ። ምናልባት ማህበራዊ ድረገጽ ላይ ቤተክርስቲያንን በተለይም ደግሞ የገጠሪቱን ቤተክርስቲያን ሲረዱ፣ ሲያግዙ፣ ሀዋርያዊ አገልግሎትን ሲያከናውኑ የምንመለከታቸው ብዙ ወንድምናቶች አሉ። ነገር ግን ይሄ ወንድማችን በጣም ብዙ ስራዎችን ሲሰራ ብዙ ጊዜ እመለከታለሁ ማህበራዊ ሚዲያ ላይ እኛም እንግዲህ ድጋፋችንን በምንችለው በእውቀት በገንዘብ እንዲሁም ደግሞ ማህበራዊ ድረ ገጽ ላይ በደንብ ሼር በማድረግ በርካቶች ጋር እንዲደርስለት ማገዝ ይገባል። ምክንያቱም እሱ እየሰራ ያለው ሰማያዊ ስራ በጣም በርካታ ትርፍ ያለውን ስራ ነው እየሰራ የሚገኘው እና ያንን ነገር ከማገዝ አኳያ ተመልከቱት፣ እናንተም በምትችሉት ሁሉ እንድታግዙት ላስመልክታችሁ። ብርሃን የሆነውን ወንጌል የእውነት መራ ምን እንደሚመስል ዛሬ ላሳያችሁ። በጭቃ የተጀመረው መንገዳችን ፈታኝ ነው፣ ነገር ግን ካሰብንበት ከመድረስ በፍጹም አያግደንም። ቦታው ስንደርስ ልብሳቸው ላያቸው ላይ ተቀዳዶ ያለቀ እናትና አባቶች ተቀበሉን። ጥያቄያቸው ኑሯቸው እንድናሻሽል ወይ ልብሳቸውን እንድንቀይርላቸው አይደለም። የተዘጋ ቅዱስ ሚካኤል ቤተክርስቲያናቸው ከንዋየ ቅድሳት እስከ አገልጋይ ምንም ነገር የሌለበት ነው። መሬቱ ብቻ እንዲገዛ ነው ተፈልጉ ምን ምን ይሆናል? እዚህ አካባቢ ምን ነው የሚተከለው ነገር ይተከላል? ከዚህ፣ አሁን ከሁሉም አስቀድሞ የሚፈልጉት ከንዋይ ቅዱሳት ከምንም መሬት ነው። ቄሱንም እርሻ ስራ ሰርቶ ለማሳደር ነው አላማቸው። የአብ ጾም አገልግሎትም እዚህ በፍጹም አይታሰብም። የሚፈልጉት 200 ሺህ ብር ብቻ ነው። እርሱም መሬት ለቤተ ክርስቲያን ግስተው እያረሱ ለካህናት መክፈል እና የተራቡትን ወንጌልና ቅዳሴ መስማት ነው። እግዚአብሔር እንዲረዳ ጸሎት አርጉ። በአጋጣሚኛ ልንቀድስ ነበር የመጣ ነው። ቤተ መቅደሳችሁ ዝግ ነው። ያ መሬት እግዚአብሔር ካለ ለተመልካቾቻችን አድርሰን ሊገዛላችሁ እናደርጋለን። ብታንስም እቺ አንድ ሁር ቀድሱባት። አሜን አሜን። በርቱ እሺ፣ መልካም መልካም ስራ ነበር። እንግዲህ እንደተመለከታችሁት እኔ ለማሳያነት ይህንን አመጣውላችሁ እንጂ የእሱ የቲክቶክ አካውንት ውስጥ ገብታችሁ ብትመለከቱት እጅጉን የሚያስገርም እጅን በአፍ የሚያስጭን አገልግሎትን ሲያከናውን ታገኙታላችሁ። እና ያው ቪዲዮ ላይ እንግዲህ ባንክ አካውንት አስቀምጧል ለዚህ አገልግሎት የሚውል ማለት ነው። እናንተም የአቅማችሁ እንድታደርጉ በዚሁ አጋጣሚ መልእክታችንን ማስተላለፍ እንወዳለን። እንቀጥል። እዮብ ብዙ ነበረው ግን ሁሉን አጣ። ሰዓት የለንም የእርሱን ንብረት ለመቁጠር ሁሉን አጣ። በመጨረሻ ላይ ጤና ነበረው። ከእግር ጠፍሩ እስከ ራስ ጸጉሩ ድረስ በቁስል ተመታ። የራሱን ቁስል እንኳን የሚያክበት ጠፍር አልነበረውም። ጠፍሩ ተነቃቅሎ በገል እያከከ ሚስቱ እነዚህ አለችው፣ እግዚአብሔር የምትለው ርገምና ሙት አለችው። እዚህ መራገም ይቻል ይሆናል። ተራግመን ሞተንስ የምንሄደው ወደ ማን ነው? ወደ እግዚአብሔር ለመሄድ እግዚአብሔርን መራገምስ ውጤቱ ምንድን ነው? ልብ በሉ ክርስቲያኖች፣ ለጥቂት መከራ ብላችሁ በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። እስራኤላውያንን ከባርነት አውጥተው ሲያጉረመርሙ አርባ ዓመት በረሃ ላይ ፈጃቸው እግዚአብሔር። ያጉረመረሙ ነበሩ ምድር ተሰንጥቃ ዋጠቻቸው። ያጉረመረሙ ነበሩ ማጉረምረማቸውን ውጤቱን ተቀብለውታል። በሕይወታችሁ እግዚአብሔር ላይ እንዳታጉረመርሙ። ሁሉን ማድረግ እንደሚችል እመኑ። የትኛውንም ችግር፣ የትኛውንም መከራ፣ የትኛውንም ፈተና ማን ማሻገር ይችላል? እግዚአብሔር ይችላል። አሁን ይሄ ዝም ብሎ ግብዝነት ሳይሆን በእምነት ማን ይችላል ማለት አለባችሁ። እግዚአብሔር ይችላል። ችግሩ እኛ እምነት የለንም። ብዙ ጊዜ እኛ ምንሰብካለን የምንሰብከውን አናምንም እናንተን ትሰሙናላችሁ። ለጊዜው ነው የምትሰሙን፣ ስትወጡ ይጠፋቸዋል ከአይምሯችሁ። ከዚህ የተነሳ ክርስቲያናዊ ለውጥ በሕይወታችን ውስጥ የለም፣ መንፈሳዊ እድገት በሕይወታችን የለም። ሁልጊዜ እናስተምራለን፣ ሁልጊዜ እንማራለን። የሚሰብከውም የሚሰበከውም ሕይወት ስለሌለው አይለወጥበትም። እንድን ታዋቂዋ ቲክቶከር እንግዲህ በዓለም ላይ በጣም ትታወቃለች በማህበራዊ ሚዲያ ላይ በደንብ ትታወቃለች። በተለይም ደግሞ የቲክቶክ ፕላትፎርም ላይ በደንብ ትታወቃለች። ነገር ግን አሁን ላይ የወጣው መረጃ የሚያሳየው ወደ እስር መግባቷ ወይም ደግሞ የእስር ፍርድ እንደተሰጠባት ለመመልከት ይችላል። ምክንያቱ ምንድን ነው? በጣም የሚያስገርምና የሚያሳዝን ጉዳይ ነው። እንግዲህ የሰራችው የፈጸመችው እስኪ እንመልከት ቪዲዮ ነው። ታዋቂዋ ቲክቶከር ሶስት ዓመት ተፈረደባት። ነገሩ እንዲህ ነው። ይህች ቲክቶከር ላይቭ ስትሪም እያስተላለፈችም ነበር። ታዲያ አንድ ነገርኛ ኮመንታተር ይህን ይላታል፣ ለምን ጸጉርሽን ተቆርጣች? ጡንቻ እንዲኖርሽ ሥራ ትሰሪም ይላታል። እሷም ይህንም በንዴት ጦፋ ትናገራለች። የኢየሱስን ምስል ከፍ አድርጋ ኢየሱስ ለምን ሴት መሰለ ጸጉሩን ተቆርጦ፣ አባታችሁ ለምን ወንድ አይመስልም ስትልም ተናገረች። ታዲያ ይህንን ልትናገር የቻለችበት ምክንያት እሷ ትራንስጀንደር ነበረች፣ ወይም በጾታ አታምነም ነበር። ለዚህም ነው ኮመንታር የሰጣትን ጥያቄ እሷን በክርስቶስ ላይ ማሾፍን የቀጠለችው በዚህ ምክንያት ታዲያ አምስቱም ኢንዶኔዥያ ውስጥ የሚገኙ የክርስትና እምነት ተከታዮች ክስ ይመሰርቱባታል። ፍርድ ቤቱን ፋይሉን አጢኖ ሁኔታውን ተመልክቶ ያላት ፎሎር 440 ሺህ በላይ ስለሆነ ህዝብ ላይ ጸም ማነሳሻ እንዲሁም ጥላቻ ንግግር ተናግራለች ተብላ ሶስት ዓመትና 100 ሚሊዮን ሩፒስ እንድትከፍልም ተደርጋለች። ይቺ ሴት ራቱ ኢንቶክር ትባላለች። ትራንስጀንደር እንደሆነችም ትናገራለች። በዚህም ነው ታዲያ ክርስቶስ ላይ በማሾፋ ሶስት ዓመታትን በእስር እንድትማቀቅ የተፈረደባት። ፍርድ ቤቱ ይህን ውሳኔ ሊያስተላልፍ የቻለው ህዝብን ከህዝብ ታጋጫለች፣ የጥላቻ ንግግር ትናገራለች፣ የእምነት አንድነትና ተከባብሮ ተቻችሎ መኖርን አታ አያስከትልም ሲል ነበር። በአንጻሩ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ይህ ውሳኔ ልክ አይደለም፣ የመናገር መናገር ነፃነቷን የተነፈገችው ትክክለኛ ሰብአዊ መብቷ ተጋፍቷል ብለውም ይናገራሉ። እናም ያገሰው እናንተስ ምን ታስባላችሁ? ፍርድ ልክ ነው ወይስ አይደለም፣ አግባብ ነው የሚለውን ጻፉልኝ። ምናልባትም የምንሄድበትን መንገድ በአጭሩ የሚያሳየን ይመስለኛል። ይህ የሚኖር ህይወት ነው። ሰላ እንግዲህ እንደተባለው እስኪ ሀሳባችሁን በአስተያየት ሳጥን ላይ አስቀምጡልን። እንቀጥላለን ሊቀ ሊቃውንት ዕዝራ አዲስ እንግዲህ ከሞት ተረፍኩኝ በተአምር ተረፍኩኝ ሲሉ አንድ ቪዲዮ ተመለከትኩኝ። በጣም ያስገረመኝ ምንድን ነው ጉዳዩ? ሰፋ ያለ ማብራሪያን ሰጥተዋል። እስኪ ከሳቸው አንደበት እንስማው። እኔ ማታ ልገደል ቤተክርስቲያንና ጉባኤ ቤቱ መጻሕፍት ሊቃጠሉ ሲሉ በዘጠና ስምንት ዓመተ ምህረት በዚሁ በመንበረ መንግስት መድኃኔዓለም ቤተክርስቲያን አደጋ ለማድረስ ጉባኤ ቤቱን ለማቃጠል መጻሕፍቶችን ለማቃጠል እኔንም ለመግደል አንድ ወር ጥናት ሲያደርግ የነበረ አንድ አረማዊ ሰው ሰኔ 27 ቀን 98 ዓመተ ምህረት በመድኃኔዓለም ታምራት ተይዞ ምስክርነቱን ሰጥቷል። አንድ ወር ሙሉ ሲያጠና ከቆየ በኋላ በዚያ ቀን አርብ ቀን ነው። እኔ መድረክ ላይ አስተምራለሁ። ብዙ ሰው አለ። እሱ በሞባይል ይቀርጻል። ግን የሚያውቀው ስላልነበረ አረማዊ መሆኑን የሚያውቀው ስላልነበረ ቀበሌ ዘጠኝ አንድ ወጣት ያን ሰው የሚያውቅ የሰንበት ተማሪ ፋሲል የሚባል ወጣት ነበር፣ አሁንም አለ። ይህ መንበረ መንግስት መድኃኔ ዓለም ሰንበት ትምህርት ቤት አገልጋይ ነውና፣ በዚያ ቀን ወደ ስራ ሊሄድ ስል በቀኝ ጎኔ አንተ ተነስ ሂዳለኝ አለ። መጀመሪያ ዘወር ብዬ ሳየው ድምፁ ይሰማኛል መልኩ አይታየኝም አለ። አሁንም ሁለተኛ ደገመኝ፣ ሶስተኛ ሲደግመኝ ቀጥታ ወደ መንበረ መንግስት መድኃኒዓለም ቤተ ክርስቲያን ጋቢ ለብሼ ልሳለም መጣሁ አለ። ስገባ ከቤተ ክርስቲያኑ ቅጥር ትምህርቱ እየተሰጠ ያ አረማዊ ሰው ሞባይል ይቀርጻል። ሲቀርጽ አየሁን መድኃኒዓለም ለዚህ ነው ነው ያልከኝ ቤተ ክርስቲያን አየሁና ለጥበቃ ክፍሎቹ ለዘበኞቹ ይሰው ክርስቲያን አይደለም፣ ለምን ቤተ ክርስቲያን ገባ ጠይቁት እያቸው። ሲጠይቁት ክርስቲያን ነኝ አላቸው። እነሱም ስለማያውቁት ክርስቲያን ነው አሉ። አይደለም እኔ አውቀዋለሁ፣ ክርስቲያን አይደለም፣ ያልተጠመቀ አረማው ነው። ሁለተኛም ሲጠይቁት እንዲያላቸው እዚያ በኋላ ዘበኞቹ ጋር አሁንን ይዘነው ወጣን። ዘነው እንደወጣን ከአስፋልቱ ስንደርስ ፖሊሶች አገኙ። ሰጠፍን ይህ ሰው ክርስቲያን አይደለም፣ ስለምን የክርስቲያን ገባ ጠይቁት ስንላቸው ሲጠይቁት ክርስቲያን ነኝ አላቸው። መታወቂያ አምጣ ሲሉት አልያዝኩም አለ። በሞባይል ጠርቶ አስመጣ። ሲታይ እስከ አያቱ ድረስ ክርስቲያን አይደለም ያልተጠመቀ ሰው ያ ንገረን ሲሉት ፈቃደኛ ስላልሆነ ወደ ጣቢያ ወስዶ ሲመረምሩት ሙሉውን የቆየበትንና ሊሰራ የሚፈልገውን ነገር የሚስጢር አውጥቶ ሲናገር አንድ ወር ሆኖኛል፣ አንድ ሺ ሁለት መቶ ብር ይከፈለኛል። አጥንቼ ጨርሻለሁ። ጥናቴም አንደኛ መኖሪ መንግስተ መድኃኒዓለም ቤተክርስቲያኑን ማቃጠል፣ ጉባኤ ቤቱን፣ የትምህርት ቤቱን፣ የመጽሐፍ ቤቱን ትርጓሜ መጽሐፍት ማቃጠል፣ የመጽሐፍቶችን ማቃጠል፣ መምህሩን መግደል ዓላማችን ነው። ለምን ነው መጻሕፍት የምታቃጥሉ? መጻሕፍት ከሌሉ መረጃ ስለማይኖር ክርስቲያኖችን ማጥፋት ሃይማኖታቸውን ማስለወጥ ይቻላል። መምሩን ለምትገለላችሁ? መምር ከሌለ ህዝቡን ሃይማኖትን ማስቀየር በጣም ቀላል ነው። ስለዚህ መምሩን መግደል። እንደገና ቤተክርስቲያን ለምታቃጥሉት? እስካሁን ድረስ ደርቡሾች ያላቃጠሉት ጣሊያኖች ያላቃጠሉት በተአምር ድርውሾችን በንል ነድፎ የመለሰ ጣሊያንን በጦር ወቅቶ ያባረረ በመረ መንግስት መድኃኔዓለም ቤተክርስቲያን ስለሆነ ክርስቲያኖች በዚህ ስለሚመኩ ይህን ቤተክርስቲያን አቃጥለን ለማሳፈር አንበት ለማስደፋት። ታዲያ በመድኃኔዓለም ቀን ያደረጋችሁን ለምን ሲባል፣ አይ መድኃኔዓለም ማለት የዓለም መድኃኒት ማለት ነው። በቀራንዮ አደባባይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን ያዳነ እሱ ስለዚህ በዕለተ ቀኑ በዕለተ ባሉ ቤተ ክርስቲያኑ ከተቃጠለ ታምራቱ የተደረገው ታምራት ውሸት ነው ብለን ታምራቱን አሰት ለማድረግ ክርስቲያኖችን አንገታቸውን ለማስደፋት ነበረ፣ ሲል አሁን ምን ስትቀርጽ የቆየህ ለምንድን ነው ሲሉት፣ አይ ዛሬ ዓርብ ቀን 27 ቀን ስለሆነ እኔ ይህን ቀርጬ ወስጄ መጥተው አዳጋ ለሚያመጡት ሰዎች እሰጣቸዋለሁ። እነሱ ይህን አይተው ቅድሚያ መምሩን እንዲገድሉና እዚያ በኋላ ሰዎች ሲደናገጥ ቤተክርስቲያኑን ለማቃጠል ይመቻል። እሱን ካላወቁን ሌላ ሰው ቢገድሉ እሱን ሳናገኘው እንቀራለን በማለት እሱን የምቀርጸው አሁን መምሩን የምቀርጽበት ምክንያት የሚመጡት ሰዎች መጀመሪያ እሱን እንዲገድሉ እንዳይሳሳቱ ብሎ ቃሉን ሰጥቶ በዚያች ቀን እኔ ማታ ልገደል ቤተ ክርስቲያኑና ጎበያ ቤቱ መጻሕፍት ሊቃጠሉ ሲሉ ይሰው ተይዞ በዚያች ሌሊት ሌሎቹ እንደ እግዚአብሔር ፈቃድ እንደ መዳን ያለም ቸርነት ቤተ ክርስቲያኑም ሳይቃጠል እኛም ሳንገደል መጻሕፍትም ሳይቃጠሉ ሳይቆነጻጸሉ እናቃጥላለን ያሉት ግን በዚያች ሌሊት ተይዘው ታስረው ሲመረመሩ አደሩ። ሌሎችም አብያተ ክርስቲያናት ሊቃጠሉ የነበሩት ሁሉ ከቃጠሎ ተርፈዋልና በኛም በእኛም በኃጢአተኞች ዘመን መድኃኔ ዓለም ይህን ታምራት አድርጎልናል። እንግዲህ አባቶቻችንን በዕድሜ በጸጋ ይጠብቅልን። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን የዛሬው ቪዲዮዎቻችንና ቆይታችን ይህንን ይመስላል። በመረጃዎቻችን አዳዲስ ነገር እንዳገኛችሁበት በአባቶቻችን ትምህርት ደግሞ በብዙ እንዳተረፋችሁና ደስ እንደተሰኛችሁ ተስፋ እናደርጋለን። ሌሎች ወዳጅ ዘመዶቻችሁ ይህንን ነገር ተመልክተው ይህንን ቪዲዮ ተመልክተው በብዙ እንዲያተርፉበት በመረጃዎችም አዳዲስ መረጃዎች እንዲያገኙ ላይክ እና ሼር ማድረግ እንዳይዘነጋ። በቪዲዮዎቻችንም ያላችሁን ሀሳብ፣ አስተያየት በሀሳብ መስጫ ሳጥን ላይ አስቀምጡልን። በቀጣይ በአዳዲስ ቪዲዮች በአዳዲስ ቆይታና መረጃዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆያል።